ዴ ወደ ገጠር ከሄደን በኋላ ያዴ እናትና አባቷን ሽምግልና ከላክን በኋላ ያዴ አባት በጭራሽ ልጅንም ማላ ታሳልፍ ያልሰጥም። በባለፈው እኮ አስኮብልለ ከገጠር ወደ ከተማ የወሰድካት ከእጅ ውስጥ ገብታ የነበረችውን ልጅ አንተና አሁን በምን አይነትና በምን ድብረት ነው ከዚህ ድረስ የመጣ ወይስ ደግሞ ባለፈው ያሰቃየው ነገር ከዚህ ውስጥ አልበቃ ብሎ ነው? በማለት የአዳይ አባት እንግዲህ አሻፈረ ብሏል። በሌላ በኩል እንግዲህ ቅምጥል ነፍሰ ጡር ነች። በዚህም የተነሳ ከኪንጎ ጋር በመጨጋጨቅ ላይ እያለች እንግዲህ ድንገት ሳያስበው ክፍትራ ሲያደርጋት እራሷን ስታወድቀም ነበረ። ይሁን እንጂ ኪንጎ እንደምንም ተርበጥብቶ ወደ ሆስፒታል ከወሰዳት በኋላ ባለቤቷ የሆነው እንግዲህ ለወደፊት እሱ ይሆነኛል ብላ ያሰበችው በእሷችን እንደዛ ክፍትራ ስትወድቅ በጣም አዝና ነበረ። ይሁን እንጂ ባቡሬ ይህን ነገር አልሰማም። ማን እንደገፈተራትና እንደወረወራ ስላላወቀ ኬንጎ ወደ ሆስፒታል ከወሰዳትን በኋላ ባቡሬ መቶ ተናንቆታል። እሱን እንዴት አንድ የአባቴ ተውስተነት ስታ የምላትን እህቴን በዚህ መልኩ እንዴት በትንቀኝና ልደፍረኝ ነው የደበደብካት? ደግሞ አልሰማሁም እንዳይመስል የዛን ቀለሊት ሀንግ ልታረገኝ አስበህ አንተና የአሌባ ጓደኛ አልሳካ ሲላችሁ ደግሞ በእድ የመጣችሁ አይደለም እንደ ብድፍሬ ነው በማለት እንግዲህ ያዙን ልቀቁኝ እያለ ነው ባቡሬ። በሌላ በኩል እንግዲህ ሮማን፣ ወደ ገጠር መሄድ ከፈለግሽ እኔ ችግር የለም ስራሽን ለተወሰነ ጊዜ ረፍቱ ውሰጅና ሄጅ ና ከዛ ያሉ ዘመዶችሽን ጠይቀሽ ነይ ተመለች ተብላም ነበረ የፍቅርናት እንግዲህ ፍቃድ ሰጥታት ወደ ሀገር ቤቴና ተመልሰው ሰላምታ ብላ እንድትመጣ ፈቅዳላት ነበር። ይሁን እንጂ ሮማን በዚህ መካከል በጣም ደስ የተነበረት እዬ ከዛ ያሉ ቤተሰቦች እና ዘመዶች በጣም ነው የናፈቁኝ፣ ግን ደግሞ ሄጄ ማየት አልችልም። ታቂ ጉዳዩን ያው እንዴት እንደመጣው ከዛ ችግር ውስጥ እንዴት እንደተንቀሳቀስኩ ነው ወደዚህ እንደመጣ አሁን ተመልሸ ወደ ሀገሬ ወደ ትውልድ ሀገሬ ወደ ቃይ ሄድኩ ማለት ካለብኝ ና ከጫንች ሄጀ መውደቅ ነው በራሴ ፍላጎትና ይቅርብኝ እስኪ እንደው ለተወሰነ ጊዜ ይራዘምልኝ እና ከዛ በኋላ ደግሞ ለመሄድ ካሰብኩኝ የሚያስብበት አለው እና ያኔ ፍቃድ ከሰጠሽ በኋላ ይሄዳለሁ በማለት እንግዲህ ትዬን አስፈቅራታለች። እትዬም ምንም ችግር የለውም በቃ አንቺ ፍላጎትሽ ከሆነ በማንኛውም ቀን ውስጥ መጠየቅ ትችያለሽ በማለት ፈቀደችላት። ሩታም እንግዲህ አብራቸው ይሄዳለች። ዳግም ሰብስቦ ነበር ይሄደው ብቻዬን አልሄድም። መንገዱን የሚያሳየ ነገር ያው ኪንጎ ስላለ ምንም ችግር አይፈጠርም ብሎ በሰላም ነበር የሄደው። ኪንጎም እንግዲህ ወደ ሀገር አልሄድም በአሁኑ፣ ምክንያቱም ከቅምጥል ጋር ነው የቀረው። ባለፈው ጊዜ እንግዲህ ወደ ዳይመንድ ሀገር ሄዶ ሳለ በጣም ብዙ ነገር ነበር የገጠማት ቅምጥል። በዛ የተነሳ አባቷንም ማታ ነበረ በአሁኑ አልሄድም በማለት ቀርቷል። ይሁን እንጂ ዳይመንድ አሁን ላይ ሻኪራን ካገኘ ወዲህ በጣም ተደስቷል። ግን እስካሁን የነበረች የችን የመሰለ ሻኪራ ያላየዋት እያለ ካሹ ጋር እንግዲህ ግብግብ እንገጥማል። ለነገሩ የታ እሷን ሻክራ የመሰለችውን ማየት የነበረው በዚህ በኩል ሮማን፣ በዚህ በኩል አሹ እና ለዚህን ያላየዋት በማለት እንግዲህ ሻኪራ ወይም ደግሞ ሩት አሁን በጣም እየተመቸችው እና እየወደደት መጥቷል። ወደዛ ከሄደም በኋላ እንግዲህ ማንም ሰው እንደነካት እና እንዲንከባከባት አድርጎ አስፈቅዶ ነበር የወሰዳት ቀት። ይሄንም አታስብ ለነ ቲያትር ወጥተን ምንም አትሆንም ብሎ ደጋግሞ ነበር የነገራት ሊሆን እንጂ ከገጠር ከገቡ በኋላ አለልኝ እና ጫኒ እንደተለመደው እንግዲህ ከከተማ ሴት ሲያዩ መላከታቸውን አላቆም ይባስ ብለው ያለልኝ የሚባለውማ እንዴት ነው የምታምሩ እያለ ማሞጋገስ ጀመረ። በሌላ በኩል እንግዲህ ያለልኝ የተባለው ያበበን ፍቅረኛም በላይ ነሽ የምትባለው ስለሚከችላት እንዲሁም ደግሞ አበበ የልጅነት ጓደኛ ነበረች። ና በአሁኑ ደግሞ እሱ መቶ አንድ ላይ ከሆኑ በኋላ እሳት ጎርሶ ይገኛል። ጥለው የእድገው። በሌላ በኩል እንግዲህ ባቡሬ ልዱን እሽ፣ ምንም ችግር የለም። አንቺ ከወደድሽኝ እና ከፈለግሽኝ በማንኛውም ሰዓት ከጎንሽ ልቆምና አይዞሽ አለውልሽ ለማለት እኔ ዝግጁ ነኝ። ስለዚህ ምንም ያሳሰበች ነገር የለም በማለት አሳውቋታል። ይሁን እንጂ ጭሪት እሺ ችግር የለም በቃ፣ ከዚህ በኋላ ከሌሊ ጋር ሆና ማየት አልፈልግም በማለት ነበር የመለሰችለት። ከሌሊ ጋር መሆን ምንም ነገር አትችም፣ ግን ደግሞ ይሻለው። ምንም ችግር የለውም ካልኩሽ በቃ ሆንኩ ነው። ስለዚህ ምንም ነገር ቢፈጠር እንደዛ ማለት የለብሽም፣ በማለት እንግዲህ ሲያስተናግድ አልነበረም። ህቅር ወደ ገጠር አብሬ ካልሄድኩኝ በማለት እናቷን ፍቃድ ጠይቃትና ከዴቭ ጋር ሄዳ ደግሞ የአዴን የአባቷን ጉዳይ እንዲሁም ደግሞ አደይን ከዚህ በፊት ሊያገባት የነበረው ልጅ የጌታ ልጅ እንግዲህ ለማግኘት እሺ ብላ ፍቃድ ጠይቃ ለመሄድ አስባለች። እንጂ ከብዙ ጊዜ በኋላ አንቺ ተማሪ ነሽ ትምህርትሽን ተማሪ እንጂ፣ ከዛ ሄደሽ ምን ልትሰሪ ነው? አንቺ ገና ህፃን ልጅ ነሽ፣ ሽምግለና የሚባል ነገር ምንም ስለማይገባሽ አትሄጂም በማለት እንቢ ብላት ነበረ። የወንጀል ፍቅር በጣም አሁን ላይ ተለውጣለች፣ ጥሩ ሰው ነች በማለት እንግዲህ ወደዛ ይዟት እንዲሄዱ ፍቃዱን ተቀብሎ ሄዳም ነበረ። ፍቅር እንግዲህ ከሄደች በኋላ የኬታ ልጅ አምጥታ ይሄው አደይ ማለት ይችነች ጓደኛዋ ነው እና ባክህ፣ እንባይጋቡ እነዚህ ሁለት ልጆች አድርገልኝ፣ እኔ ደብን ስለምፈልገው አንተ ደግሞ አደይን ስለምትፈልጋት ለምን እኔን አንተን እንስማማን በማለት ድርድር ፈጥራለች። በሌላ በኩል እንግዲህ አጭር የት ቤዛ አሁንም ቢሆን ከተንኮል ወደኋላ የማትለው እንደ ተለመደው ከወቀው እያለችው መንገድ ከተገጣጠመችን በኋላ ከኪንጎ ጋር ቆያችሎች፣ ግን እናቴ ታማለ ያልሽ፣ ታዲያ ለምንድን ነው እናትሽ ና አይቻትም? አላውቅም ቤትሽ መተንሳለ ማንም ሰው አልነበረም፣ በማለት ያፋጥታታል። አጭር የት ቤዛም እንግዲህ መልስ አልቅባትም፣ እና ደግሞ የታመመ ሰው ከምቸው ወዲ ነው ቤት ውስጥ የሚቀመጠው? ያው ሆስፒታል ነው እንጂ አለችው። እንግዲህ ያልተዋጠለት ኪንጎ እንዲሁም ዳይመንድ ቆይ ምን አይነት በሽታ ቢያማጥረው ይህንን ሁሉ ጊዜ ሆስፒታል የሆነችው? ደግሞ አንቺስ ምን አይነት ልጅ ብትወይ ነው ሄደሽ የማትጠይቂያት? ስንብለሽ ለዚህ እንደዛም ከወቅሙ ምትይ ልክ ምን ነገር እንደሌለበት ሀሳብ እንደሌለበት በማለት ይነግራታል። እንግዲህ በሌላ በኩል ከነ ፍቅር ቤት የመጣችው የአደይን እናት ልክ እንደ ልጇ የምታያትን እንግዲህ ፍቅርና ደይ ነኩን የምታያቸው እንግዲህ የፍቅርናት ቤዛም እማዬ እናቴ እንደታመሜ ታውቂያለሽ። በዛ ላይ ደግሞ በጣም ብዙ ውለታዎችን ስለዋልኩልሽ ለምን የተወሰነ ገንዘብ አታበድሪኝም እና ለእናቴ መታከሚ አልሰጣትም በማለት የሕክምና ወጪዋን እንድትሸፍንላት አድርጋለች። እንግዲህ የፍቅርናትም ደግ ከመሆኗ የተነሳ ቤዛም ምንም ችግር የለውም እንኳን ጠይቀሽ ሰዓት ጠይቀኝ፣ ራሱን የደሰጥ እያሰብኩ ነበር በማለት ትነግራታለች። ወዲያኑ ቤዛ ትደሰታለች። ያሳዝናል። በድጋሚ እንግዲህ የፍቅርና ልትጨረበር ነው። ፍቅር ይህን እንግዶ አልሰማችም። በእርግጥ ፍቅር ይህን ነገር ብትሰማ ከእናቷ አንድ ብር እንኳን እንድትወስድና እንድታጨረብራት አትፈቅድም ነበረ። በአሁኑ ግን ፍቅር የለችም፣ ወደ ገጠር ገብታለች። ገጠር ከገባችም በኋላ እንግዲህ ማን እንደሚያድናት እንዲሁም ደግሞ የእነ ፍቅር መኖሪያ ቤት እራሱ የምትዘርፈው ይመስላል። ቤዛ በዚህ ሁኔታ ከቀጠለች ዴቭን በመጨረሻ ከሄደ በኋላ የአዳይን ፍቃድ እሺ ካለችውን በኋላ አባቱ አስቸግረው ይገኛል። እሺ እንድል ከፈለግ ልጅን አምጣትና አስታርቀኝ ይለዋል። ዴቭም እንግዲህ አዳይን አምጥቶ እንደሚያስታርቀው ሁሉ ቃል ገብቶለታል። በሌላ በኩል አበበ ወደ መጣበት እንዲመለስ አድርግልኝ ብሎታል። ዴቭ እንግዲህ እኔ ምንም ችግር የለውም አዳይን በሚስት ማድረግ ከፈለግ አበብን ወደ መጣበት ሸኝልኝ ወደ አሜሪካ፣ ከዛ ወርስ ምናምን ስለአባቴ ጉዳይ እያለ ጫጫኝ። ይህንን ካደረክልኝ በኋላ ግን ምንም ችግር የለውም፣ እኔ አዳይን ሳይሆን ጥራ አደንም ካልከን ልድርልህ እችላለሁ ለወንድምህም ቢሆን ብሎታል። ዴቭ እንግዲህ እንዴት አድርገው ነው አበብን ወደ አሜሪካ የሚሰደው ምንም ነገር ሳይጎድ ማለት ነው እንግዲህ ሳይጎዳ። የአዳይ አባትማ በወረቱ ብልጥ ነው። ይሁን እንጂ ዴቭም እሺ ከማለት ሌላ አማራጭ ስለሌለው ከዳይመንድ ጋር እየተማከረብን ነው። የአዳይ አባት ውርስ ምንም ነገር ሊሰጣችሁ ፈቃደኛ አይደለም፣ ግን ደግሞ አማራጭ ሰጥቶኛል። እንድታገባት ከፈለግ ይህንን ነገር አድርግ ብሎኛል። ስለዚህ ዳይመንድ ምን ታስባለህ? እኔ አዳይን እንድል ባለ ሰርግ ማግባት ፈልጋለሁ እሷን ከማጣ ግን የእናንተ ውርስ ቢቀር ይሻላል፣ በማለት ለያን እንደዚህ ያማክረው ነበር። ዳይመንድ አታስብ